ስከመቼ ነው ዝም ብዬ? ልናገር፣ ይውጣልኝ፣ እንጂ ልተንፍስ። ለማዘርም አላምንም ብለው ነው እንጂ ወር አልፏታል። ከወር በፊት እዚህ የለሽም ነበር ነው እንዴ? እንጂ ግርፍ ነው የሚደረገው። አብራ የነበረችውን ልጅ ማምጣት ነው ያለውን ነገር ማየት አረማ ዘር በፈጠረው ሴት ሞት ፈጣሪም ፍሩ። እኔ እንደዛ አይደለም ታዲያ የራስሽ ጉዳይ። ሴት ሴት አትበይኝ። እኔ ሴትነት እንደው ዝም ብሎ ነው እንጂ ከወንዶች አልበልጥም። እንደ እኔ የእኔን ያህል ጥንካሬማ ቢኖር የት በደርሽ ነበር። እንባ አይደለም ደምን ባ ነው የምታለቅሺው፣ ደምን ባ ነው የምታለቅሺው። እስቲ ዞር በል አንተ ልጅ ዞር በል። ካጠ ወይ ወደዚህ ነው ወይ ወደዛ ሄደልኝ። ራሴ ደክሞኛል። ማነሽ? ስምሽ? ዘይነብ። ዘይነባ! አይ እንቅልፋ ደሞ ተንቅልፋ። አቤት አትይም? ትጭክብለሽ። አይ አረ ሂጅና አለሚን ጥሪልኝ። አንቺ ልጅ አለሚን ጥሪልኝ። አፈር ማትረቢ በይ ጥሪልኝ። ወሬ ምናምን አያስፈልግም። ና ቁጭ በይ። አራት አንኳኪብኝ፣ ባክሽ፣ በህግ አምላክ ቀስ በይ። እንደኔ አልደከምሽም። የደከምኩትማ እኔ፣ ከላይ እስከታች የበሰልኩት እኔ በእናንተ የተነሳ እኔ ሰው ፊት አልናገርም። ፀሐዩም ልቤና አደርን እንደው ልቤን እንደው ድርቅ አደረገው ብዬ ነው እንጂ ያንቺ ነገርማ አብሮ መሄዱ መሽከፋ ነው። አይ ምን አለኝ ሐኪሙ ተረጋ፣ ቀስ በይ ሰው እውነቱ ሲወጣለት እየመረረውን ቢሆን ዋጥ ያደርጋል እንጂ አይንቀዠቀዥም እኮ። ምንድን ነው እሺ፣ ምላስሽን አታርዝሚ ዋ። ዶክተሩ እኮ የሚለው ከወር በላይ ሆነሽ እርግዝናሽ እያለ ነው እኮ ነው። ማለት ከወር በፊት እኮ አንቺ እዚህ የለሽም እኮ። እዚህ ወይት ማለት አልገባኝም። ምን ለማለት ሙሉ ጎጃ ደስ ብሎታርም። መቼም መሃይም ናት፣ አልተማረችም ምንም አታቅም ብለሽ፣ እልል ብዬ እንደዛ ደስ ብሎኝ የተቀበልኩ የልጄ ሚስት አረገዘች፣ ልጄ ሌላ ልጅ ሊያመጣልኝ ስል ለካ ልጄ ወዶ አልነበረም። ሲያለቅስ ሲፍጨረጨር የነበረው ወር አለፈሽ እያለሽ እኮ ነው። ከወር በፊት እኮ እዚህ የለሽም እያልኩሽ ነው። አይሰማም እንዴ ሳሞ። ግን ማለት የፈለጉት በግልጽ አልገባኝም አዘር። ወር አልሞላሽም፣ ወር ሞልቶሻል፣ እዚህ አልነበረሽም። አልገባኝም። ልጁ የልጅ አይደለም። አይሰማም ክፈቷ ጆሮሽን አዲ እሱ የቆየበት ፋሽማንውዝር ፈጣሪ ደህና ተስተካከሉ ስል ደግሞ ምን እንደተረሳብት እን አብ እኮ አይደለም አለሜ ልጁ ልጅ አይደለም እያልኩሽ እኮ ነው እና ይህ ፍቅር ነው እንዴ ማለት ከልጅ ሌላ ሄደሻል እያሉ ከዚህ በላይ ይጸባለ እንዴ ኮር በፊት የለሽም እኮ እያልኩሽ ነው የለሽም ቤት እኮ ያን ኮ ዶክተሩን እዛው ጠየቁት አይደል ዶክተሩ ምን አልሆት አይ እን አንዳንድ ጊዜ እንደዚህ የሚያጋጥም ነው ለሳምንት ያህል ከሳምንት በፊት እዛ ቤት ከነበረች ሳምንት ሊቆይ ይችላል። እርግዝና ከመፈት ሳይፈጠር ምናምን ብሎ አስረድቶ ሆቴል እንደ ሳይንሱ። እኔ ደስ አላለኝ አለሜ። እኔ ይውልሽ እኔ ባላይሽ ፈጣሪ ያያል። መሀይም ናት፣ ምንም አታቅም፣ አልተማረችም፣ ማንበብ መጻፍ አትችልም ብለሽ ጭንቅላቴን እየመጣሽ የምትዋዘሪው ነገር በፈጣሪ ያስጠይቅሻል። ዛሬም ነገ ምን ልጁ የልጅ አይደለም። ልጄ ሲያለቅስ የነበረው የእኔ ልጅ አይደለም። እናቴ ስሚ ሲለኝ የነበረው እውነት ነው እያልኩሽ እኮ ነው። አሰብህም እንዴ ጆሮሽን እስኪ ከፈት አድርጊ። አያስቅም? ከፈት ጆሮሽን እንዲህ ከዚህ በላይ የሚያስቅ ነገር ታዲያ። ያላለቅስሁ እንዳለ የት ሄደ ይሄ ጅላንፎ የሆነ ልጅ? የሚስቱ ሚስቱ ከሌላ ወንድ ጋር ስትመጣ እኮ ነው ነገር የተበላሸው። ደጋ አደረግሸው አንቺ አይፈረድብሽም። እሱን ነው እንደገና የሚቻል ከሆነ አብኩቼ መጋገር እሱን ነው እንጂ ያንቺ ነገር እኔ አብቅቷል። እኔ ከባልሽ ጋር ተጋገር። እየቀለዱ ነው ወይስ የኛ የምንሰራው ነገር ተጣብቀውበት? እየቀለዱ ከሆነ ንገሩኝ እንጂ እዛው ዶክተሩን ጠየቅ ነው ይሄንን እኮ እዛው ጠይቀዋል። ዶክተሩ ሲያስረዳውት፣ እሺ እንደዚህ ነው እንደ እኔ ልጅ ምናም ብለው አይደል? እንደ አልትራሳውንድ ካልተነሳሽ ወንድ ነው ሴት፣ አይ ገና ነው አሁን አይለይም አልትራሳውንድ። ከሶስት ወር በኋላ ምናም ነው የሚለየው ሲሎ ትሻል መጣና ምን ማለት ነው ሌላ ጭንቀት እንዳትጨነቂ ብሎኛል። ሰምተዋል አይደለ? ያነሰረኝ እንደዚህ ስል እርግዝና ላይ ስለሆነ አትጨነቂ አሉ። አሁን ድጋሜ ደግሞ ሌላ ጭንቀት። ተመካክረሽ እኮ ነው የሚመስለው። እሱ እኮ እኛ እንኳን ቤተሰብሽ ያን ቤተሰብሽ ያን የእሱን ያህል እኮ ስፍስፍ አላልንም። ወይስ ችግር አለ? እሱ ጋር ጥንቃቄ እንዲያርግ ወልደን ማናቀቅ እኮ ነው ያስመሰለው። ችግር ካለ ጠቅሎ ሊወስድሽ እንደዛ አይደለም፣ እሱ ያነስረኛል ምናምን ስል ነው እንደዛ ያለው። አይደለም፣ ነስር ምናምን እያነሰረኝ እርግ ሱኖሽ ካነሰረች ጥሩ አይደለም፣ ጥንቃቄ አድርጊ፣ ፈሳሹ ውሰጂ ምናምን። እንደውም ባለቤትሽ ለምን አልመጣም ብሎ ተቆጥቷል። አይደለም፣ እሱ ስራ ስለሆነ ነው ያልመጣው ብለን አስረድተን፣ እንዴት እርግዝናው እንደዚህ ቀደመ? እሷ አየለችም ነበር ብለው እዛው ጠየቁ። ዶክተሩ አስረዳሁት። ተስማምተው መጥተው እንደገና አሁን እቤት ከመጣን በኋላ ምግብ እኔ እርቦኛል እርጉዝ ምን ያህል እንደሚርበው ያውቃሉ። አሁን እንደገና ነገ እንዴ ረ እኔ ቀና ብዬ ማየት አልፈልግም። ከአሁን በፊትም ቃል ገብቻለሁ ከእርስዎ ጋር ክፉ ላልነጋገር። እኔ እንግዲህ የምትሉትን ከፈለጉም ለልጆት መናገር ይችላሉ። አቅሙ ካላችሁ ወደ ኤምኤ ማስመርመር ስለምችሉ ያኔ ሲወለድ እኔ አትናገሩ ይበቃ። ምን አልሽው? ምንድን ነው እንዴት ነው የሚመረመረው? ምን ማለት ነው? ምንድን ያልሽው? ለልጆት ይንገሩትና ልጁ ሲመጣ የሚለውን ይላል። ማን ታግሶ ይቆያል? እስከ ዘጠኝ ወር ትቀልጃለሽ እንዴ? የራሴ ልጅ ያልሆነ የልጄ የካደው የማይፈልገው የሱ ልጅ ያልሆነ ምን ብዬ ዘጠኝ ወር እታገሻለሁ? ከአሁኑ መንገድሽ ማስተካከል ነው እንጂ ምን ማለት ነው አይባልም። ምን ማለት ነው አንቺ ልጅ እኔ እንደም አንዳንዴም? እንደው ሊቀር እስቲ ምን አባቱ እኔ እናት ለሆነ ላለው እናት ሲሆን ደሞ ውስጣችሁን ጠለቅ ብዬ ሳይ ደስ የማይል ነገር አላችሁ። እሺ፣ ምን ሊሆን እኔ ጭራሽ ምን፣ በቃ ይሄ እኮ ነው። እኔ መጮህ ስላልፈልኩኝ ነው። አሁን ዝም ብለው መጮህ አልፈልግም። ደክሞኛል፣ ውስጤ እንጂ በጣም መጥፎ ነገር እኮ ነው እየተናገሩኝ ያለው። እያስከፍኝ እኮ ነው ማዘን። እንዴት ማላለ እንዴት እኛ ማላለ። እንደዚህማ በይ። አሁን ለማንኛውም የት አለ

ጠሪው ሂጅና ጠሪልኝ፣ ልጁን ይያኑ ለነገር ነው እንደምጠራው። እዛ ይጥሩና የሚነጋገሩት ነገር ነው እንዳይጠሩኝ። እዛው አብራችሁ ናችሁ ምጣሩት። ደግሞ እኮ ምንቅ ምንቅ የሚያረጋት ነገር እኮ እኔ ግራ አይገባኝ። እኔ እንዴት እንዴት ነው የሚያረጋት? እናንተዬ፣ የታለ ልጁን ጥሪልኝ። የታ እቺ እንዶ በሄድሽበት ማንቀላፋት ነው ጻ። አረ ወይ ቀይሪያት፣ እቺ እንዶዲያ የልባት ተረስም። ልጄን ጥሪልኝ። ተረገመች። ና የት አባህ ነው የምትሄደው? ና፣ እንጃ አንተ ምንድን ነው? እጅ ቤት እኮ ነው የምትሄደው። እየገባ ያለው ቤት ነው። አስፋልት ላይ ነው እንዴ? እጁን ኪስ ውስጥ አርጋ፣ እንዲች እንዲች ቤት ሊገባ ነበር። ማለት አልታይም። እኔ አልታይ ያልኩህ፣ ሰላምታም የለም ዘው ብለህ ከዚህ በፊት እንደ ከብት ከሰው ጋር አትቀላቀል። ስትመጣ ከውጪ ሰላም በል ብዬሃለሁኝ። እና ደግሞ በሩን ለምንድን ነው ከፍት ያደረገው? ለምንድን ነው በር ከፍት የምታደርጉት? እናቴ ልጆች እኮ ውጪ ላይ አሉ። ወይ ጉድ! አረ ገብቶ አንዷ አናቴን እንዳይልኝ እኔ ባዶ ቤት ቁጭ ብዬ። እናቴ በር ክፍት አታርጎ እንደ ሌባ ዘው ብለ ትገባለህ። ተሰብሮ ነው ሁልጊዜ እንደተንጠለጠልክ ነው አንተ። ገና ልትንጠለጠል ነው አሁን። ራስን ሳታን ንጠለጠለው ትቀራለህ እንዴ? ጉድህን ስማ ይልቁ ነው እሙ እ እ ጉድህን ስማ ዝም ብለህ አዳም ታቸኩል። ዛሬ እኮ ሆስፒታል ሄደን ነበረ። የታለች እምልህን አዳምጥ። ሆስፒታል ሄዳ ነበር አልኩ። እሺ ሆስፒታል ሄደን ሚስት ወር አልፎ አልፏታል። ካረገዝሽ እና እንጂ የት ነው የምትሄደው? ምን ሆነሽ ነው ግን? አይ አይደለም። ስለዚህ ነገር መስማት አልፈልግም። እውነትህን ነው አሁን እንኳን እየተረዳሁ መሰለኝ። ምን ምን አዲስ አለ? እውነታን ነው እንዴ አሁን እየተረዳሁ መሰለኝ። ዶክተሩ ምን አለ? ወር አልፎሻል አላት። የዛን ጊዜ አንተ እኮ ያልከኝ አረ እናቴ፣ የኔ አይደለም፣ የዛን ጊዜ እኮ ተጣልተን ነበረ፣ ከኔ ጋር ምንም አይነት ግንኙነት የላትም ስትለኝ፣ አረ ታባ፣ የልጅ ልጅህን አምነህ ተቀበል ብዬ ነበር። አሁን ግን ሰውየው ዶክተሩ ወር አልፎታል ሲል ከወር በፊት የለችም። አረ ከዛ ያለውን ብነግርህ ታብዳለህ። አትበሳጭ ልጄ፣ አትበሳጭ፣ አትናደድ ሙሉ ጎጃም የምታደርገው ችግር እየፈጠረች አለችው። ሚስትህ እኔ ምን ቤት ነኝ አባትህ እንዳትመጪ ተገላገልኩሽ እዛ ቁጭ በይ ብሎ ይኸው ደስተኛ ሆኖ፣ እንደውም የጎረቤት አንድ ሳይወሽም አይቀርም። በቃ አባትህም አባሮኛል አንተም አባረኝ። ታዲያ የእራሷ ጎደ ምን ልትሆን ምን ልታረግ ምን ልትሆን፣ ዲቹ ዝም ብለህ ማባረር ነው። ካልሆነ ቆይ እንጂ ቆይ ቆይ፣ ምንድነው ምንድነው? አንተ ኧረ፣ የሰው ልጅ እንዳትዘንቀስ። ምንድነው? ምን ማለት ነው? ምንድነው? ምንድነው ድምፅ አለ። እናቴ ስሬስ ስሬስ ነገር ነው ፈልግ። ምንድን ነው የምትይው? ምንም አላልኩም እኔ። ማዘርን የት ሄዳችሁ ነበር? ዶክተር ባያችሁ ቤት ካለ ይሄ ሁሉ ግዝ መሆንሽን ማረጋገጥ አለብኝ ብሎ ሄደ። አሁንስ በዛ ከ ጠይቀው አለ እና እንሂድና ሄደ መጠየቅ ትችላለህ። እሳቸው አውሩትና ማለት ሌላ ችግርም ላትፈጥር ይሄን ነገር ከማዘር እኩል ሆነህ አንተም ነገር የምታመጣ ከሆነ ለይ ቤቱን ትችላችሁ እወጣለሁ። ያሰጨ አልበሰም እና እውነት ነው ማለት እውነት ነው ወይ ምን ነው እውነት? እዛው ጠይቅ እንጂ ንገር እንጂ ወር አልፎታል። እንዲህ ናት እና ሙሉ ጎጃም። አንቺ እኮ ቀስ እያልሽ እኮ እየተሳደብሽ ነው የባልሽን እናት አልታወቀሽም። አንተ ወንዶ እንዳትሸትም እንደ ብድግ ብለህ እናቷን ግረፍ እንጂ ግርፍ እስከ መቼ ዝም ብዬ? ልናገር ይወጣልኝ። እንጂ ለማዘርም አላምንም ብለው ነው እንጂ ወር አልፏታል። ከወር በፊት እዚህ የለሽም ነበር። እኔ ነው ነው ነው እንጂ አብራ የነበረችውን ልጅ ማምጣት ነው ያለውን ነገር ማየት፣ አረማዘር በፈጠረው ሴት ሞት፣ ፈጣሪን ፍሩ። እኔ እንደዛ አይደለም አስተሰጥቶ፣ ምን ታዲያ የራስሽ ጉዳይ። ሴት ሴት አትበይኝ። እኔ ሴትነት እንደው ዝም ብሎ ነው እንጂ ከወንዶች አልበልጥም። እንደ እኔ የኔን ያህል ጥንካሬማ ቢኖርሽ ሴት በደርሽ ነበር። እንባ አይደለም ደምን ባንም ታለቻ፣ ደምን ባንም ታለቻ፣ ኖርማል እንባ አይደለም ጧትና ማታ እኔ እንኳን ለሁለት ሳምንት ያህል ቤት ነበርሽ ነው ማብረን ዶክተሩ። አረ ዶክተሩ ሲጀምር ቤተሰብ እኮ ነው የሚመስለው። እኔ ምን አውቃለሁ? እኔ ጥያቄ ነው እኮ። ሰውዬው ቤተሰቡ ነው የሚመስለው። ጠይቃት በደንብ። ኧረ የት አባቱ ይሄ ወሸዲያም ሽማግሌ አነጋገሩ እራሱ ሲያስፈራ ብታይ። እዚች ቦታ እንዳደርሽ፣ እዚች ቦታ እንዳትመጭ። እኔ እኮ ግርም የሚል ማለት ነው። ልትሄዱ ነው እንዴ? ቆይ እንጂ ከሄዳችሁ ነን እናንተ እንዴ እኔ ሳልኖር እያላችሁ ልጆች እኔ ልጄ ወንድ ወንድ አልሸት ብሏል። በድጋሩ ግርፍ ቢያደርጋት ለቅሷን ታቆም ነበር። ምን ይመስላችኋል? ምንድን እያለቀሽ ነው እንዴ? ያንዴ ሄጂ ይለኛል። አንዴ ነው ይለኛል። የራስሽ ጉዳይ፣ የራስሽ ጉዳይ። ቀርገበት ለምን ተቀመሽ? ነይ ውጪ እንጂ ታዲያ ነይ አብረን ሄድ

አንቺ ቻሪ ፍራንክ የሚሰሪ ፍራንክ እያልሽ እንዳስቸግር። ይሄ እንዲህ ናትና ጉድ እኮ ነው እናንተዬ።